ወደዳት ቤተሰቦች እንደምን ቆያችሁ? ሁ ያሰባስብናቸውን መረጃዎች ደረብችም በየሰዓታቱ ልዩነት እንድትከታተሉ ና ሰብስክራይብ በማድረግ ወደ መረጃዎች ሶስት ያክል የመረጃ ጊዜ። የመጀመሪያው መረጃ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በትናንትና እለት የተናገሩት ንግግር ተከትሎ በመላው አውሮፓና በሩሲያ በኩል ከፍተኛ ፍጥጫ ተጀምሯል። የኢማኑኤል ማክሮን ንግግር ምን ነበረ? ሩሲያስ በጉዳዩ ዙሪያ ምን አለች? ታደምጡታላችሁ። በሌላ በኩል በዋይት ሐውስ ከፕሬዚደንት ዶናልድ ትራምፕ ጋር በነበራቸው ቆይታ ያልተገባ ተግባር ፈጽመዋል ተብለው በአሜሪካ ጥርስ የተነከሰባቸው ዘለንስኪ የይቅርታ ደብዳቤ ቢልኩም ይቅርታቸው ተቀባይነት ያላገኘ ይመስላል። አሜሪካ ሶስተኛና ፈጽሞ ያልተጠበቀ የተባለ እርምጃ ወስዳለች። ይውም ጦርነትን ሽሽት ከዩክሬን መጥተው በአሜሪካ የተጠለሉ ከ240 በላይ የሚሆኑ ዩክሬናውያንን በፍጥነት ወደ ሀገራቸው እንደሚላኩ ከፕሬዚደንት ዶናልድ ትራምፕ አስተዳደር የተሰማው ዜና አረጋግጧል። በተለይም እነዚህ የሚመለሱት ዩክሬናውያንም በአሜሪካ ውስጥ ሆነው የዩክሬን ጦርነት እንዲቀጥል የሚደግፉ እንዲሁም የዘለነስኪን የሚደግፉ ማለትም ጦርነቱ እንዲቀጥል ይፈልጋል ዘለነስኪ የሚል ነገር ስለተናገሩት ዶናልድ ትራምፕ ማለት ነው የማባረር እርምጃ በፍጥነት እንዲወሰድ ትዕዛዝ መሰጠቱ ተረጋግጧል። ጉዳዩን በተመለከተ የማስደምጣችው መረጃ ይኖራል። ተከታታዩ እርምጃ ዩክሬንን በእጅጉ እያስደነገጣት ነው በየእለቱ በሌላ በኩል ቻይና ለ ንግድም ሆነ ለማንኛውም መደበኛ ጦርነት ከአሜሪካ ጋር ለመፋለም ዝግጁ ነኝ ስትል መግለጫ አወጣች የቻይና መግለጫ አነጋጋሪ ሆኗል በዝርዝር ሶስቱንም መረጃዎች በተከታታይ ታደምጣላችሁ አብረን እንከታተለው በቅድሚያም በፍጥነት ከሰሞኑ ይቋጫል ተብሎ ተጠብቆ የነበረው የሩሲያና ዩክሬን ለሶስት ዓመታት የዘለቀው ደም አፋሳሽ ጦርነት አዳዲስ መዘዞችን እያመጣ ነው። የሩሲያና ዩክሬን ጦርነትን አስመልክቶም የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በትናንትናው ዕለት አውሮፓውያን ሁሉም ሀገሮች የኒውክሌር የጦር መሳሪያ መታጠቅ አለባቸው፣ የኒውክሌር የጦር መሳሪያ ጥቃት መከላከል የሚያስችል ስርዓትም መገንባት ያስፈልገናል ከሩሲያ ጥቃት ራሳችንን የምንጠብቀው እንዲያስንሆን ን ነው። ይህ ወደ ተግባር መገባት አለበት ማለታቸውን ተከትሎ ሩሲያ ያለ ጥርጥር ወደ አውሮፓ መዝመቴ የማይቀር ነው፣ ከኔቶም ጋር ፊት ለፊት መዋጋቴ አይቀርም ይህ የተባለው ነገር የሚፈጸም ከሆነ ብላለች። የዩክሬኑ ፕሬዝደንት ቮለዲሚር ዜሌንስኪ ጋር እሰጥ አገባ በዋይት ሀውስ ውስጥ የገቡትና ሀሳባቸው በዜሌንስኪ በኩል ተቀባይነት አለማግኘቱ በወቅቱ እንደ ንቀት የቆጠሩት የአሜሪካው ፕሬዝደንት ዶናልድ ትራምፕ እስካሁን በዩክሬን ላይ ከወሰዱት እርምጃም በተጨማሪ የከፋ ነው የተባለውን ሶስተኛ እርምጃም ለመውሰድ ውሳኔ ማሳለፋቸው ተሰማ። ይህ ሶስተኛው እርምጃም በርካቶችን ያስደነገጠ ነው ተብሏል። ሶስት አመት ባለፈው የሩሲያና ዩክሬን ጦርነት ከሩሲያ ከባድ ጥቃት እየተሰነዘረባትና በርካታ ግዛቶችም እየተያዙባት ከቀጠለችው ዩክሬን ባሻገርም አጎራባች ሀገራት እንዲሁም መላው አውሮፓ ለዩክሬን ካለው ድጋፍ ባለፈ ከሩሲያ ሊቃጣ የሚችል በተለይም ደግሞ የኒውክሌር የጦር መሳሪያ ጥቃት ስጋት ውስጥ እንደሚገኝ የሚታወቅ ሲሆን ምንም እንኳን ከዚህ ቀደም የአውሮፓ ሀገራቱ አሜሪካ መራሽ በሆነውና ትልቁን ድርሻ አሜሪካ በምትወስድበት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አማካኝነት የደህንነት ዋስትና አግኝተው የቆዩ ቢሆንም ከመጀመሪያው ዙር የስልጣን ዘመናቸው አንስቶ አሜሪካ ለምን የተለየ ድጋፍ ብቻዋን ለኔቶ እንደምትሰጥና የአውሮፓ ሀገራትም የበኩላቸውን እንደማይወጡ ሲጠይቁ የነበሩት አርባ ሰባተኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካና የኔቶ ድጋፍ ጉዳይ ጥያቄ ውስጥ መግባቱን ተከትሎ በአውሮፓ የኒውክሌር የጦር መሳሪያ የታጠቁ ብቸኞቹ ሀገራት ፈረንሳይ ፈረንሳይና እንግሊዝ ህብረቱን ከሩሲያ ለመከላከል የሚያስችል አቅም እንዲፈጠር የጠየቁ ሲሆን የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ጥያቄውን በመቀበል በፈረንሳይ ያለው የኒውክሌር መከላከያ ስርዓት በመላው አውሮፓም እንዲዘረጋ ፈቃደኛ መሆናቸውንና የኒውክሌር የጦር መሳሪያንን ከዚህ በላይ ለማብዛት ተናግረዋል። ከሩሲያ በኩል ከፍተኛ ተቃውሞ እንዲሁም ቁጣ እንዲቀሰቀስ አድርጓል። የኢማኑኤል ማክሮን ሀሳብ ሩሲያ በመግለጫዋ እንዳለችው ከሆነ በተለይም ደግሞ ይህ በማክሮን የተባለው ሀሳብ እንኳን ሊተገበር ቀርቶ ለመተግበር እንቅስቃሴ እንኳን ብታሳዩ ቀጥታ ወደ ላይ የለ ጦርነት ነው የምንገባው ብለዋል። ይህንን ስጋት ተከትሎ በተለይም ደግሞ እንደ ጀርመን ያሉ የአውሮፓ ሀገራት እንግሊዝና ፈረንሳይ አውሮፓ ከሩሲያ ሊቃጣ ከሚችል የኒውክሌር ጥቃት ራሷን ለመከላከል የሚያስችል የመከላከያ ስርዓት እንዲዘረጉ የኒውክሌር የጦር መሳሪያዎቻቸውንም እንዲያበዙ እንደሚፈልጉም ሲገልጹ ከዚህ በኋላ ኔቶ በአሜሪካ ድጋፍ የማይተማመን እንደመሆኑም የአውሮፓ ሀገራትም ከወዲሁ ራሳቸውን ለመጠበቅ የሚያስችል አቅም በኒውክሌር ዘንድ መፈጠር እንዳለባቸው ያስታወቁት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ፈረንሳይ ራሷን ለመከላከል የዘረጋችውን የመከላከያ ስርዓት በመላው አውሮፓ ማስፋፋት እንዳለባት ባስታወቁበት ወቅትም የጀርመኑ ቻንስለር ያነሱት ታሪካዊ ጥያቄን ተከትሎ አውሮፓን ከአደገኛ ጥቃት ለመከላከል የሚያስችል ስርዓት ለመዘርጋት ፈቃደኛ መሆናችንን እገልጻለሁ ሲሉ ጉዳዩ ለውይይት ክፍት እንደሆነ በማንሳት ይህ ፈረንሳይ የምታቀርበው የመከላከያ ስርዓት በሀገሪቱ መንግስትና በተለይም በጦር ኃይሎች ዋና አዛዡ የበላይነት የሚመራ እንደሚሆንም ጠቁመዋል። ይሁንና ሩሲያ የፈረንሳይን ውሳኔ በቀላሉ እንደማትቀበለው ከወዲሁ ያስታወቀች ሲሆን ጉዳዩ ለሩሲያም ትልቅ ስጋት መሆኑን የገለጹት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ለኛም ስጋት ነው ሲሉ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እኛን እንደ ስጋት ከገለጸንና የአውሮፓ ሀገራት መሪዎችና ወታደራዊ አዛዦችን በመሰብሰብ የኒውክሌር የጦር መሳሪያ መጠቀም አስፈላጊ እንደሆነና በዋናነትም በሩሲያ ላይ ይህንን ለመጠቀም ፍላጎት እንዳላቸው ማስታወቁም በእርግጥም ለሩሲያ ቀጥተኛ ስጋት ነው ማለታቸውን የጠቆሙ ዘገባ በአውሮፓ የኒውክሌር የጦር መሳሪያ የታጠቁም ብቸኛዎቹ ሀገራት ፈረንሳይና እንግሊዝ መላው አውሮፓን ለመከላከል የሚያስችል ስርዓት ለመዘርጋት የሚያስፈልጋቸውን ታሪካዊና ኢኮኖሚያዊ ሁኔታዎችን እስካሁን ለውይይት አለመቅረባቸውን ጠቅሶም ምንም እንኳን ሁለቱ ሀገራት ያላቸው ከ600 ያህል በለጠ የኒውክሌር የጦር መሳሪያ ክምችትን ታሳቢ ያደረገ አነስተኛ የኒውክሌር አቅም ቢጠቀሙ እንኳን ከ5000 በላይ የኒውክሌር የጦር መሳሪያ ለታጠቀችው ሩሲያን ማስቆም እንደማይችሉ የተነገረ ሲሆን ምንም እንኳን የኔቶ የ የኒውክሌር አቅም በዋናነት በአሜሪካ ላይ ጥገኛ የሆነ ቢሆንም በአውሮፓ የአባል ሀገራቱ ደህንነትን ለማረጋገጥ በጣሊያን፣ ጀርመን፣ ኒዘርላንድ እንዲሁም በቤልጅየምና ቱርክ በመቶዎች የሚቆጠሩ የኒውክሌር የጦር መሳሪያዎችን ማከማቸቱን የጠቀሰው የአሜሪካ መንግስት፣ ለኔቶ አሜሪካ የምታደርገውን ትልቅ ድጋፍ ካቋረጠች ግን የአውሮፓ ሀገራት ትልቅ ስጋት ላይ የሚወድቁበትና በሀገር ውስጥም ወዳላቸው የኒውክሌር አቅም የሚመለከቱበት አጋጣሚ የሚፈጠር ቢሆንም አውሮፓ የኒውክሌር ኃይል ቢደመር የሩሲያን ሩብ እንደማያክል የተገለጸ ሲሆን ሩሲያ ግን ጉዳዩን በቀላሉ እንደማትመለከተው የገለጸች ሲሆን ይህ የነ ፈረንሳይ ሐሳብ ወደ ተግባር ገብቶ ካየ ነው ችግር እንደሚፈጠር በተግባር እናያለን ብለዋል የዘርፉ ባለሙያ የሆኑት ዶክተር ፖል ሆፍማን ለመገናኛ ብዙሃን ሲናገሩ አውሮፓ 800 ቢሊዮን ዩሮ ለወታደራዊ ኃይል ለመመደብ ካሳለፈው ውሳኔ በተጨማሪ የፈረንሳይው ፕሬዚደንት ኢማኑኤል ማክሮን በፈረንሳይ ያለውን የኒውክሌር መከላከያ ስርዓትና የኒውክሌር የጦር መሳሪያ በመላው አውሮፓ ለመዘርጋት ያላቸውን እቅድ ይፋ ማድረጋቸው እንግሊዝም የራሷ የሆነ የኒውክሌር መከላከያ ስርዓትን የዘረጋች መሆኗን በማንሳት የጀርመኑ መራሄ መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእንግዲህ የኔቶን ቃል ኪዳን ላያከብሩ ይችላሉ የሚለው ስጋታቸውን በአደባባይ መግለጻቸውን፣ ያለንበት ሁኔታ ተደራራቢ ውጥረቶች የተፈጠረበት ነው ብለዋል። ሩሲያንም አሁን እያደረገች ካለው ነገር በተጨማሪም እንድታስብ ሊያደርጋት እንደሚችልም ገልጸዋል። ሩሲያ በሰጠችው አጭር መግለጫ አሁን ተሰብስባችሁ በአዳራሽ የምትሉትን ነገር በአውሮ ሞክሯት ሞክሯትናም ያን ጊዜ ምን ሊፈጠር እንደሚችል ሁላችንም እናያለን ብለዋል። ሩሲያ በመግለጫም በተደጋጋሚ በመግለጫዎች የምናስጠነቅቀው ፈርተን ሳይሆን ነገር ግን ነገሮች ከመበላሸታቸውና ወደ ጥፋት የሚያመራው የኒውክሌር ጦርነት ከመጀመሩ በፊት የማስጠንቀቅ እርምጃ በመውሰድ ነው። የኒውክሌር የጦር መሳሪያ ጥቃት ለማንም አይጠቅምም። ይህንን ከማድረጋችን በፊት ነው ተደራራቢ የሆነ ማስጠንቀቂያ የምንሰጠው። ተደራራቢ ማስጠንቀቂያችን ግን አቅመቢስ ሆኖ ነው። ከታያችሁ ወይም አቅመም እስከመሰል ናቸው ግን በኋላ ዳፋውን ትችሉታላችሁ ብላለች ሩሲያ። ይህ በዚህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬን ላይ ያልተጠበቀ የተባለ ሶስተኛ እርምጃ ወሰዱ። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪም በኦቫል ኦፊስ በዋይት ሀውስ በነበራቸው ቆይታም መጸጠታቸውን ገልጸው ይቅርታ ቢጠይቁም ይቅርታው ግን እጅጉን ቁጣው ላጋላቸው ዶናልድ ትራምፕ ተቀባይነትን እንዳላገኘ ተነግሯል። በሶስተኛው የትራምፕ እርምጃ አሜሪካን በሀገሯ ጦርነትን ሸሽተው የሚገኙ ከ240 ሺህ በላይ ዩክሬናውያንን ከሀገሯ ባጠረ ጊዜ እንደምታባረር አረጋግጠዋል። የፕሬዚደንት ዶናልድ ትራምፕ አስተዳደር ባሳለፈው ውሳኔ ከ240 ሺህ በላይ የሚሆኑ ዩክሬናውያን ከአሜሪካ በፍጥነት ለማስወጣት ማቀዱ ተነግሯል። ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮች ጠቅሶ እንደዘገበው የትራምፕ ባለስልጣናት እና ሌሎችም ሶስት ምንጮች ችን ጠቅሶ እንዳስነበበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያና ዩክሬን ጦርነትን ሸሽተው አሜሪካ የገቡና በህጋዊ መንገድ የሚኖሩ ነገር ግን ጦርነቱ እንዳይቋጭ የሚሹና በአደባባይ ይህንንም ጦርነቱን እንዲቀጥል የሚቀሰቅሱ ናቸው ብለዋል። የቀድሞው የአሜሪካ ፕሬዚደንት ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፈቃድ እንዲያገኙ መፍቀዳቸውም አይዘነጋም። የባይደን አስተዳደር ባሳለፈው ውሳኔ ከአንድ ነጥብ ስምንት ሚ ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ የመኖሪያ ፈቃድ ወዲያው እንዲሰጣቸው አስችሎ ነበር ለዩክሬናውያኑ። በስደተኞች ላይ ጠንካራ አቋም የያዙት ሪፐብሊካኑ ትራምፕ ወደ ስልጣን እንደመጡም ከህገወጥና ወንጀለኞች ሲሉ ከሚጠሯቸው ስደተኞች ባሻገርም በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸውንም ከአሜሪካ ለማባረር እየሰሩ መሆኑ ተነግሯል። ዩክሬናውያኑ ከአሜሪካ የማስወጣቱ ሂደት ትራምፕ እና ዘለንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሀውስ ንትርክ በኋላ የተጀመረ መሆኑ የተገለጸ ሲሆን የአሜሪካ የሆምላንድ ሴኩሪቲ ቃል አቀባይ ትሪሻ ማክሊንፍ ተቋማቸው በዩክሬናውያን ስደተኞች ጉዳይ በዚህ ሰዓት ይፋ የሚያደርገው አዲስ መረጃ እንደሌለው ገልጸው እየተሰራበት ነው ብለዋል። ዋይት ሀውስ እና በአሜሪካ የዩክሬን ኤምባሲ አስተያየት እንዲሰጡ ሮይተርስ ስላቀረበላቸው ጥያቄ በጉዳዩ ዙሪያ ተጨማሪ መረጃ ስለሌ የለም ለጉዳዩ የምንሰጠው ምላሽ አይኖርም ብለዋል። ፕሬዚደንት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረም ቀዳሚ ነው የተባለ ሲሆን ፕሬዚደንቱም በዩክሬን ጉዳይ በተለይም ዘለንስኪ በዋይት ሀውስ ተገኝተው ባሳዩት ጸባይ ጉዳይ በእጅጉ መበሳጨታቸው የተገለጸ ሲሆን በዩክሬኑ ፕሬዚደንት ቮለዲሚር ዜለንስኪ ላይ በውጭም በሀገር ውስጥም ጫና የሚያሳድሩበትን ውሳኔዎች በየለቱ እየወሰኑ ይገኛሉ ፕሬዚደንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረ ቀዳሚ ሲሆን፣ ፕሬዚደንቱ በግጭትና በጦርነት ምክንያት የአሜሪካን ድንበር በህጋዊ መንገድ አልፈው ለሚገቡ ሰዎች የሚሰጠውን መብትን ማንሳታቸው ተዘግቧል። በዚህም ከሺህ በላይ የኩባ፣ የሀይቲ የኒካራጓና የቬንዙዌላ ስደተኞች እስከዚህ ወር መጨረሻ ጊዜያዊ የመኖሪያ ፈቃዳቸው ተሰርዞ ወደ ጡበት እንዲመለሱ እየተሰራ መሆኑን ሮይተርስ ዘግቧል። አሜሪካ ከሁለት አስርት ዓመታት በኋላ ከአፍጋኒስታን ወጥታ ታሊባን ስልጣን ሲቆጣጠር ወደ አሜሪካ እንዲገቡ የተፈቀደላቸው ሰባ ሺህ አፍጋኒስታናውያን ከሚባረሩት ውስጥ ናቸው የተባለ ሲሆን ሲቢኤስ የቴሌቪዥን አስቀድሞ ባወጣው ዘገባ በባይደን የስልጣን ዘመን ጊዜያዊም ቢሆን ህጋዊ መብት ያገኙ የነበሩት ከላይ የተጠቀሱት ሀገራት ዜጎች አሁን ላይ በፍጥነት ከአሜሪካ እንዲወጡ ደረጉት ስደተኞች መካከል መካተታቸውም ተጠቁሟል። በሌላ ዜና ቻይና ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ ነኝ ስትል ይፋ አደረገች። ቻይና በፕሬዚደንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ የንግድም ሆነ አሊያም ሌላ መደበኛ ጦርነት ዝግጁ ነኝ ስትል መግለጫ ለማውጣት ትገዳለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ ግዙፍ የኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይናም በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በማኅበራዊ ትስስር ገጹ ላይ ባወጣው መግለጫ አሜሪካ የምትፈልገውን ጦርነት ከሆነ የታሪፍ የንግድ አሊያም ሌላ መደበኛ አይነት ጦርነት እስከ መጨረሻው ድረስ ለመዋጋት ቻይና በሙሉ አቅሟ ዝግጁ ናት ሲል ማክሰኞ እለት የሀገሪቱ የውጭ ጉዳይ ሚኒስትር የሰጠውን መግለጫ በድጋሚ ትናንትና ምሽት አጋርቶታል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣን ናቸውን ከተረከቡ በኋላ የተሰማው የመጀመሪያ ጠንካራ አቋም ነው። ረብ ሁለት የቻይናውን ጠቅላይ ሚኒስትር ሊ ኪያንግ የዚህ ዓመት የሀገሪቱ የመከላከያ በጀት በ7.2 በመቶ እንደምታሳድግ ቻይና ተናግረው ነበር። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ ገልጸዋል። የቻይና መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለም የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየትም ትፈልጋለች። አሳልፍ ነው ረብ ሁለት ጠቅላይ ሚኒስትሩ በቻይና ባደረጉት ንግግር ሀገራቸው ተጨማሪ የውጭ ኢንቨስትመንት ለመሳብ በሯን ክፍት ማድረግ እንደምትፈልግ አጽንዖት ሰጥተው ተናግረው ነበር። ከዚህ ቀደም ቻይና ወደ ጦርነት ለመግባት ዝግጁ መሆኗንም ተናግራ ታውቃለችም ብለዋል። በጥቅምት ወር ፕሬዚዳንት ጂ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ በማንኛውም ሰዓት ትእዛዝ ሲሰጣቸው እንደቆዩ ተናግረዋል። በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ ውጭ ጉዳይ ሚኒስትር ቀደም ብሎ በእንግሊዘኛ ቋንቋ የወጣውን መግለጫ አሜሪካ ፌንትኔል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓል ትናንትና ምሽት ደግሞ ባወጣው መግለጫ ተችቷል። የውጭ ጉዳይ ሚኒስትር ቃል አቀባይ የፌንታኒል ጉዳይ ከቻይና የሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለውታል። ማስፈራራታችሁ አያስፈራንም፣ ዘለፋ በኛ ላይ አይሰራም። ጫና ማድረግ ማስገደድ፣ ወይም ደግሞ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉ ገልጸዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ መሆኑን የዘገበው ቢቢሲ የቻይና ባለስልጣናት ዶናልድ ትራምፕ የቻይናውን አቻቸውን ለባለሲመታቸው መጋበዛቸውን ተከትሎ የሁለት ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ የቻይናው ፕሬዚደንት ጋር በጣም ጥሩ የስልክ ውይይት አድርጊያለሁ ብለው ነበር። ባለፈው ወርም እንዲሁ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም የስልክ ውይይቱ ሳይደረግ ቀርቷል። ቻይና ለወታደራዊ በጀት ብቻ 245 ቢሊዮን የአሜሪካን ዶላር ብትመደብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር ሩቡ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገሪቷን ምርት ለወታደራዊ አገልግሎት ታወጣለች ብሏል። ይሁን እንጂ ተንታኞች ና ለመከላከያ የምታወጣው ገንዘብ ዝቅ አድርጋን ታቀርባለች ብለው ያምናሉ። ቻይና ነገሮቿን ሁሉ የምትፈጽመው በሚስጥር ነው ተብሎም ይወሰዳል። ክቡራን አድማጮች፣ ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው።